ኦኬ እንዴት ናችሁ ደህና ናችሁ አላችሁ ግን አላችሁ ወይ አለን አለን አማን ነው ወይ አማን አማን ነው አለ እንዴት ናችሁ ግን ውዶች ደህና ናችሁ ባላችሁ ወቶታ ሰላማችሁ ይብዛ እኔ ደህና ነኝ እግዚአብሔር ይመስገን ትናንትና በዚህ ቪዲዮ ላይ ምንም አልሰራውምና በስማንቦች በእውነት በጣም ምኖ የሚገርሞኝ ጌታን በጣም ማለት ነው፣ በኢየሱስ ስም። እሺ አሁን እኔ ልናገር ምችሎ ነገር ብኖር አንድ ነገር ነው። ብሮ በጣም ነው ያስካፋን። ትናንትና የተናገርከው ንግግር በጣም ማለት ነው። እኛ አንቴና ሄሜ አንድ ላይ ሆናችሁ ትልቅ ቦታ ደርሳችሁ ማየት እንፈልጋለን። ገባ ትልቅ ቦታ ደርሳችሁ ማየት እንፈልጋለን። አንተ ትላንትና ምንድነው ያልከው? እኔ እያየን እያዩት እያደኩ ቤተሰቦቼ ሲለኔ ሁሉም ነገር ያውቃሉ ምናምን አልክ። እንደ አንተ ቤተሰብ ቆጥርን እናስወጣለን ከኋላ በውነት ነው ምል አንተ ልጅ ነህ ወይም ህፃነት ላይ ይሄ እዚ ሰዓት ደርስ በፊት የነበረው ሰዎችን ቆጥርን እናስወጣም እንደ በእውነት ሰላሳ አምስት ሰው ብቻ ነው አይደል? ሰላሳ ሰላሳ አምስት ሺህ ሰው ኮ ጌታዬ እንደ ቆጥሬን ማውጣት ማስወጣት እንችላለን እኮ ብራዘር፣ እንደዛ ትበል ጌታ ብሩ። በጣም ነው የደበረን፣ በጣም ማለት ነው። እንደ እንደዚህ አይነት ቃላት መጠቀም ደሞ ከመቼ ነው የጀመርከው? የኔ ቤተሰብ ነው ብለ ብቻ የራስክ ቤተሰብ ማጣራት መቼ ነው የጀመርከው? እኛ እኮ ያንተና ሄሚ ላይ የሆነ ነገር ሲደርስ በጣም ነው ምን እንጨነቀው፣ እንደ ቤተሰቦች ማለት ነው። ገባ አንተ አንጠልጥለ አወጥ የኔ ቤተሰብ ብቻ ነው የኔ ይያዩን ያደ ያደኩት እኛ ምናምን ምናምን አለክ እንደ ኮ በጣም በጣም ደብሮናል። በጣም የሚያስጠላው ቃል ነው ገባ። እንደ እንደት እንደት ነው የምታወራው ማለት፣ እዚህ ውስጥ የማንም የሄሚ ኦዲንስ የለም ማለት ነው ወይስ እንዴት ነው? እኔ አሁን አንተና ሄሚ እኔ አንጠልጥዬ እየማውስወጣት አልችልም ወይን አልፈልግም። ገባ? የተጠቀምከው ቃላቶች በጣም መደብር ቃላት ነው። ገባችሁ? እኔ አሁን ሌላ ነገር ላይ ማለት ሌላ ነገር ላይ እንትን እንሰጣ ወይም አስተያየት ልንሰጣ ድል የማጣሁትን ያ ቃላት ብቻ ደብሮኛል። ኢኔ ብቻ ደን እንደ ብዙዎች ደብሯቸዋል እና እንደዜና አሁን ወጤ ይቅርታ ጠይቀን አዎ፣ እኛ ኦደንስ እናንተ አንተም ሄሚም አንድ በአንድ አይነት ነው የምናየው። አንደኛ ነገር ትልቅ ቦታ ደርሳችሁ ማየት እንፈልጋለን። አሁን ያያችሁ ማለት አሁን ደርሳችሁ ያየኑበት በላይ ትልቅ ቦታ ደርሳችሁ ኢንጃ በጣም በጣም ከእናንተ የምንጠብቀው ነገር ብዙ ነገር አለ ገባ አንተ አሁን የሄሚ ኦዲንስን አንጠልጥሌ መሬት ላይ ያስቀምጠ የኔ ኦዲንስ ብቻ ነው ምናምን ምናምን አልክ። ዋይ ብራዘር ኖ ጎድ እንዴ ፕሮብለም ብሮ ኖ ኖ ኖ። እንዴ እንደዚህ አይባልም። ወይኔ ምን ሆነክ ነው? ለምንድን ነው አንዳንዴ የምታወሩ ነገር ማታውቁት? እንዴ ኦዲንስ እኮ እንዴ ኧረ ኧረ

አንተ ደግሞ ምታውቁ ወይ እናትክናት እንጂ እና ኦዴንስ እኔ ማቆኝ እኔ ያያዩ ያደኩት ምናምን ግን እንደዚህ አይነት ነገር ክፉ ነገር እንደማታደርግ እና አቃለ ነገር ግን ውስጥ እኛ ልናቀን እንችላለን። ኦዴንስ ያቀኛል ምናምን አልክ። ለዛ ነው እኔ ልናገር ብዬ ነው እንጂ አንተ እንደዚህ ክፉ ነገር ታደርጋለህ ብዬ አይደለም። ተረዳኸኝ አይደል? እና እንደምትጠቀሙት ቃላቶችን ምን አይነት ቃል እየተጠቀምኩ ነው ብላችሁ እስቲ አስቡበት። እንደ ኦዲየንሳቹ እናንተ ጋር ሼር እያረገ እና በየቦታው ሁሉ እየዞረ እየዞራችሁበት ቦታ እየዞረ እከለን ሰብስክራይብ አድርጉ፣ ያለ በየዞ እንንጃ ሄዳችሁበት ቦታ እየሄደ ያለው ኦዲየንሳቹን አንጠልጥላችሁ መሬት ላይ ያስቀምጣችሁ። ዛሬ የኔ ኦዲየንስ ነው፣ ትላንትና ከኔ ጋር የመጣ ኦዲየንስ ብቻ ነው ይላል። ከዛ ዛሬ ኦዲየንስ አንጠልጥሌ አወጣ እንደ ለምን ለምን ለምን አስፈለገ እንደዚህ አይነት ነገር የት ማለት አንቴ ትላንትና የነበርኩ ሰዎች አሁን ብንቆጥር እዚያ አይወጡም እንዴ? ብንቆጥር ይወጣሉ እኮ። ሲንቴ ባጥ ማለት በቁጥር ነው ያሉት ሲጀመር ማለት ነው። ገባ አንቴ ወዴት ምናምን የምትለው እንዴ? እኛ እናቅም እንዴ ያሮገቹላ ማለት ነው እንዴ? ኧረ አንዳንዴ እስቲ የምታወሩ ነገር ይወቁ። እኔ አንቴ አሁን እንዴ ሸማቁ ምናምን ፈልጌ አይደለም። ገባ እኔ አሁን እየተናገርኩ ቃላቶች በጣም ደብሮናል እኛ እኛ እኮ ሄሚም አንቴም አንድ ላይ ወደ እያየን ነው ያደጋችሁት። እናውቃለን እና ሌላ የማይሆን ወሬ ባታወሩ ደስ ይለናል። ገባችሁ አይደል? የኔ ወደንስ ነው ምናምን የኔ ወደንስ ነው የምትለው ቦታ ላይ በጣም ነው የደበረን፣ በጣም ነው ያስጠለን። ገባ እንዴ እና እሺ ክበት ቦታ ሁሉ የዞረ የነበረው ብቻ አንቴን ብቻ የሚወደው ሰዎች ይልበል ብሩቅ አንቴን ብቻ የሚወደው ሰዎች ነው ማለት። ሄዳችሁ ለምሳሌ ለሰው ቻናል ኤኬሌ ነው እኔ እንጂ ዘመድ ነው ምናምን ምናምን ብላችሁ ቻናል ከፍተ ስትሰጥ ና እኔ እንጂ እያ ደግሞ የአንቴ ኦዲንስ ብቻ ነው እንደዛ እንድናስብ ነው የምትፈልገው አንቴ ሰውዬ? ሆ ጌታዬ፣ አረ ተው ተው ተው፣ ጌታን ተው። ረፉ የምረን ነው። ኦዲንሱን የሚያስከፋ ቃላት ሲጀመር እኛ ቀን በቀን አምጥታቸው የምትፈወሰቱ ነገር ራሱ እኛ ጭንቅላትን እዚህ ጋር እያማመን ቁጭ ብለናል። በዛ ላይ ደግሞ ማቴ የምትናገረው ነገር እኮ በጣም ነው የዳበረን። ገባችሁ? ምን ለምን ከካሜራ ጀርባ ጨረሳችሁ አትመጡም? ስራ ነው ግን በቃ እኛ እንደዚህ አይነት ቃላት ከማጠቀማችሁ በፊት ቆም ብላችሁ አስቡ።

እንደ እንዴት ነው እኔ ለም እኔ እራሱ እውነቱን ለምን አንናገርም እውነት ሲነግራችሁ እኔ ማንንም እኔ ለምሳሌ ሜዳ ላይ የሚያውቀኝ ሰው ይወቀኛል ቲክቶክ ምን ምናምን ኦኬ ግን ውስጥ ላይ ምን እንዳለ ሊያውቅ አይችልም ገባ አንተ ማንነቴን ልታውቅ የምትችለው ምክንያቱም አንተ ጋር ስላደጋችሁ ማለት አብሮ ስላሳለፋችሁ ማለት ነው ገባችሁ ስልክ ላይ የሚያየው ሰው አንተ ይሄ ሰዎች እኔ ያውቁኛል ምናምን

ሄቢብ ቤተሰብን ቡሩክ ቤተሰብ እጅ በእጅ ተይዞ ነው እዚህ ጋር የደረስኩት። እንዴ ለምንድነው የደረሰንበት ብቻ የምናየው? ትላንትና ተነስተን የመጣንበት ቦታ ለምን እንረሳለን? ማራሳት የለብንም። ትላንትና ከየት የመጣሁት ከየት ነው እዚህ የደረስኩት ብለን ማሰብ ነው ነበረብን። ገባችሁ? እንዴት በቃ እንንጃ ልጅነትን ረስተናል ማለት ነው። እንደዛ ነገር ማለት ማንም ሰው እንደዛ ሮጦ መቶ ተራራ የሚቀመጥ ሰው አለ? የለም ቀስ በቀስ እግርን ደሞ በተራ ነው የምነሳው። እንደዛ በተራ በተራ እኛ ደግሞ ሄሚና ሄሚን ሳንል ሄሚ ወዳጅ ነን ብቻ ሳንል አንተም፣ እሷም እናንተ አብራችሁን እተጉ ብለን በየቦታ ሁሉ ስለ እናንተ ያወረን፣ ስለ እናንተ ቻናል፣ ስለ እናንተ እድገት ያወረን እናንተ ደግሞ አሁን እኔ ብቻ የሚወዱኝ ቤተሰቦች ትናንትና ከኔ ጋር የነበሩት

ገባቸው። እኛ ብሮክን ጣልተን አይደለም፣ ብሮክን ምን ወደሃለን፣ ብሮክን ምን እናከብራለን፣ ወንድማችን ነው። ምክንያቱም እንደዛና ቃላት መጠቀም የለብህም። አዎ የለብህም። እንዴ ለምን እንረሳለን? ካይት እንደማጣን ካይት እኔ እንጂ ሜለ ሰው በጣም እኔ እንጂ በጣም ገርሞኛል። ጌታም በጣም ነው ጋርማኝና እና እንደዚህ አይነት ቃላት በተጠቀም ጥሩ ነው። እና እናንተ ደሞ እሱ ያለ

እንለወጣለን። ነገር ግን ተለውጠን ደግሞ የተነሳንበት ቦታ መረሳት የለብንም። እንደዛ ነገር ቤተሰቦች በጣም ነው መወዳችሁ። በጣም ነው ማከብራችሁ ቸው ቸው ቸው